ሰላም ሰላም ወደ ዩቱብ ተከታታዮቼ እንዴት ናችሁ ደህና ናችሁ እኔ ያለው እግዚአብሔር የተመሰገነ ይሁን ሰላማችሁ በስት ይበል እንዴት ናችሁ ሁሉ ሰላም እኔ እግዚአብሔር የተመሰገነ ይሁን ይኸው ገጠር ውስጥ ነው ያለሁት እና በጣም ጫካ ነው የምቀርጸው ማለት ነው በጣም ደስ የሚል ቦታ ነው እና አንዳንዴ ጅብ ይበዛል በነገራችን ላይ ያው ቤቶ አካባቢ አይደለም፣ ቤታችን አካባቢ አይደለም። ይሄንን ማለት ነው ግን፣ እንትን ነው የሆነ መሬት ያለበት አካባቢ ነው። ወንዝ ምናምን መኪና የሚሄድበት ምናምን እና እዛ አካባቢ ነው እቀረጽኩላችሁ ያለሁት ማለት ነው። በደንብ ተከታተሉ እና ይሄ ወንዙን እዩት፣ በደንብ ይታያል። ውሃ ይሄዳል። ያ ውሃው ትንሽ ጥራት ያለው ውሃ አይደለም፣ ዝናብ ዘንቦ ነበረ እና በነገራችን ላይ ብዙ ጊዜ አርቲስቶች ማለት ነውና እንትን ይላሉ የሆነ አላ እንደዚህ ገጠር ቦታ ምናምን እንትን አይሉም ማለት ከውጭ ሀገር የመጡ የሆነ እንትን ገጠራማ አካባቢ ምናምን ለመቅረጽ ይመጣሉ አንዳንዴ ተመልክቶ ያዩት ቦታ ደስ ያላቸው ቦታ ማለት ነው፣ ለፎቶ ለብዙ ነገር ማለት ነው ይጠቀሙታል። እና ግን በነገራችን ላይ በጣም ነው ደስ የሚለው እውነት ለመናገር እንደዚህ ጸጥታ ያለበት ቦታ ምናምን ስትሄዱ በጣም ደስ ይላል። በቃ ንጹሕ አየር ነው የምታገኙት፣ እውነት ለመናገር ማለት ነው። ንጹሕ አየር ነው ያለው ቦታው፣ በጣም ነው ደስ የሚለው። ለፎቶ ለቪዲዮ፣ በተለይ ደግሞ የምታገቡት ልጆች ማለት ነው እዚህ ገጠር መታችሁ በእንደዚህ አይነት ቦታ ፎቶ ብትነሱ ቪዲዮ ብታደርጉ በጣም ነው ደስ የሚለው። አንዳንድ የነቃ ደግሞ መጥቶ ወደዚህ አካባቢ ነው እንትን የሚለው ማለት ነው ቪዲዮ ምናምን ፎቶ ምናምን የሚነሳው ብዙ ያው ያነቁትን፣ ወደዚህ አካባቢ የማያውቁትን ያው በዚህ በአስቴሪቶፕ አይታችሁ መታችሁ ከፈለጋችሁ አሳይኝ ካላችሁ እንጂ ላሳያቸው ይችላለሁ። ቀርታ መንገድ እየሄድኩኝ ነው። እና በጣም ነው ደስ የሚለው። ጫካው በስማ የሌለ ፍራፍሬ የለም፣ ፍራፍሬ አለ የምትመሉት ነገር ማለት ነው። ወደዚህ አካባቢ በብዛት አቮካቶ፣ ሙዝ እና ደግሞ ምንድን ነው ቡና ምናምን የሚያፈሩበት አካባቢ ነው ማለት ነው። በጣም ነው ደስ የሚለው እና ስሙ ደግሞ ጉራጌ ክልል ነው የሚባለው። አቅጣጫው ልነግራችሁ እችላለሁ። እና በብዛቱ ብዛት በቃ አቮካቶ በአቮካቶ ወቅት ከመጣችሁ አቮካቶ በጣም ነው ያለው። እና ደግሞ ቡና ቡና አሁን በብዛት ነው ያለው ማለት ነው። እና ገብታችሁ እስቲ አስቴሪቶፕ ሰብስክራይብ ላይክ ሼር ኮሜንት አድርጉ። እኔ ይሄንን ለእናንተ አዝኜ ቪዲዮ አድርጊያለው። እና ይሄ መንገዱ ነው ዝም ብላችሁ የምትሄዱበት መንገድ ማለት መኪናም ይወጣበታል። በነገራችን ላይ ሞተር መኪና እና አስፓልት አይደለም አሸዋ ምናምን ተበትኖበት ነው። ግን እዚህ አካባቢ አስራ ሁለት ሰዓት ከሆነ ወይም ደግሞ አስራ አንድ ሰዓት ተኩል ጀምሮ በዛ ባለው ሰዓት መተላለፍ አትችሉም ጠዋትም እንደዛው ማለት ነው ማታም እንደዛው በጣም ነው ከሚበዛ ጅቦች በብዛት ነው የሚወጡበት በዛ አካባቢም ጅቦቹ ሲወጡ ልቀርጻችሁ ቀርጭ ምናምን ለፖስትላችሁ ይችላሉ ያው ፖስት ትችላላችሁ ማለት ይቅርታ አድርጉልኝ ግን እንትን መንገድ እየሄድኩኝ ስለሆነ ነው ያኔ ትንሽ እንትን አለኝ ማለት ነው እና ምልላችሁ ፈልጌ ነው። በጣም ደስ የሚል ቦታ ነው። በጣም በጣም ነው። ጭድ አለ፣ ባርዛፍ አለ። የተለያየ አይነት ነገር ያው ተተክሎ ነው የሚወጣው፣ ግን አንዴ ከ በራሱ ጊዜ እንትን ይላል። ጭዱን ባርዛፉን ማለት ነው። የሆነ ፍራፍሬው እንትን ይልና ፍሬው እንትን ከወደቀ በኋላ ይባዛል ማለት ነው። እና ግን እኔ ሞቶ ትለኝ አቮካቶ ምናምን ሙዝ ሙዝ አሁን ወቅቱ ነው። በየቦታው አፍርቶ አፍርቶ አፍርቶ በጣም ደስ የሚላቸው እና እኔ ትንሽ ያኔ ከቤታችን ትንሽ ራቅ ላል ያው በእግር መንገድ ትሄዱበታላችሁ ትንሽ ይህንን ልቀርጽላችሁ የቻልኩኝ ጸበል መጥቼ ነው። ጸበል ለመጠመቅ ማለት ነው። እና በዛ ውስጥ ዩቱብ ተከታታዮቼ ይህንን ቀርጬ ልፖስታላቸው ምናምን ነው መፈስበታለ መፈስንትላቸው ማለት ነው። ቅርታ እና እንደዛ መውላችኋለሁ። በደንብ ገብታችሁ ዩቱቤን ላይክ፣ ሼር፣ ሰብስክራይብ ብታደርጉ የበለጠ ደግሞ በየጊዜው እየመጣው ያለው ነገር አገራችን ባህላችን ብዙ ነገሮች ማለት ነው ያለው ነገር ቀርጬ ልፖስት እችላለሁ። ያው ላይክና ና ሼር ኮሜንት ሰብስክራይብ ከሌለው ደግሞ እኔም ይደብረኛል። ምክንያቱም ያው ይህንን መቅረጽ ግን ምንም እንትን አይልም። ነገር ግን የሌት አድርጋችሁ ምናምን እሱን ኔትወርክ፣ በዛ ላይ ደግሞ ያለሁት ገጠር ነው ኔትወርክ በጣም ነው የሚያስቸግረው። እና ደግሞ እንትን ምንድነው፣ ቻርጀር በጣም ነው እንትን እንዲላችሁ ማለት ነው ስላችሁ ስልካችሁ ቻርጀር አድርጋችሁ ፉል አድርጋችሁ እና ደግሞ ኔትወርክ ፈልጋችሁ በደንብ ነው በቃ፣ ኔትወርክ ያለበት ቦታ ይሄንን ቪዲዮ እንትን እንምለው ማለት ነው። እና ያው ስታዩት ዝም እንዳትሉ፣ ቢያንስ እንኳን ላይክን ቢያቅታችሁ ሼር ኮሜንት ሰብስክራይብ ለማድረግ ሞክሩ እና ቪዲዮ ካልወደደች። አያችሁ እዚህ ጋ ነው ጅቦን የሚወጣው። እዚህ ጋ ነው ጫካው ጥቅጥቅ ያለ ነው ከታች እስከ ላይ ድረስ ማለት ነው። እና እኔ አንዳንዴ ማለት ነው የገጠር ሰው ከተማ ከተማ ከተማ ይላል። ከተማ ግን ትንሽ ሁለት ሞቶ ካሬ ወይ ደግሞ አንድ ሞቶ ካሬ ስንት እንደሚሸጥ ተመልከት ውስጥ ግን ማለት ነው እዚህ ገጠር ላይ በጣም ብዙ መሬቱ ነው ያለው። እዩት እስቲ፣ ከታች ጀምሬ ነው ስቀርጽ የመጣሁት። ይሄ ሁሉ መንገድ የተለያየ ሰው ነው። በነገራችን ላይ ይሄ እዚህ ጋር ያሉት ሁሉ ባህርዛፍ ጭድ ምናምን ነው ያሉት እና ጓሯቸውን እንደዚህ እንትን የሚሉት የሚተክሉት ደግሞ ይህ አቦካቶ ምናምን ወደዛ አካባቢ ግበር እንትንም፣ ያው መንገደኛም ያስቸግራል መስለኝ እንደዚህ ወጣ አድርጎ አቦካቶ እና ሞዝ ለመክተል ማለት ነውና፣ ግን ያ ያ ነገር ስላለ ማጠርም ይችላሉ። አጥሮ በደንብ ከታጠረ ያው ላይነኮም ይችላሉ። አንዳንድ ቦታ ልጆቹ የሚያስቸግሩ ቦታ አለው። እንደዚህ በጣም በቃ ሰፊ መሬት ነው ያለው ማለት ነው። በተለይ በተለይ ጉራጌ ክልል በጣም ሰፊ መሬት ነው ያለው በጣም ግን መስራት አያቁም። ጉራጌ ይሰራሉ ይባላል ግን መሬትም አለ ያን ያህል ማለት ነው። ብዙ ጊዜ አሁን እኔ የሰው ሀገር እጅ ያለው ስግደትን ቀምሻዋለሁ ግን ማለት ነው አዲስ አበባ ማይቻለው ባየሁት መሰረት እና የገጠር ሰው በብዛት አያቅም ነው ምለው። እውነትም ገጠር ተባለ ነው አንዳንዴ ስላችሁ እንዲህ ሁሉ መሬትና ሁሉ ነገር እያለ የትንሽ ነገር ሀብታም መሆን የነበረባቸው የገጠር ሰዎች ነበሩ። አሁን አዲስ አበባ ላይ ጥሩ ቤት ያለው ሰው ጥሩ ንብረት ያለው ሰው ሀብታ ነው፣ ግን ከአዲስ አበባ የበለጠ ሀብቱ እዚህ ነው ያለው ሰው ግን አያውቀውም። እና ለዛ ነው ላይ ድረስ ነው ያው ትንሽ መንገዱ ስለሚረዝም ነው እንግዲህ ያው በሚቀጥለው ቪዲዮ ተመልሼ እመጣለሁ። ላይኳን፣ ሼርዋን ሰብስክራይብ እንዳትረሱ ማለት ነው። ሰላማችሁ ብዝት ይበል። ሰው እየመጣ ነው እና ደግሞ አንድ ነገር ሳነግራችሁ አሁን አዲስ አበባ ላይ እንትን ምንድን ነው ውሃ ይገዛል። እዚህ ግን ጸበል የሚመስል ውሃ ነው የሚጠጡት ማለት ነው እና ደግሞ ያ ውሃ አይገዛም። በዚህ አያ ተጭኖ ነው የሚመጣው። ያው አንድ ልጅ ናት ጭና እየመጣች ያለችው ማለት ነው። እና በዚህ አያ ነው ተጭኖ የሚመጣው። ያ ውሃ ጸበል እራሱ ነው የሚመስለው። አዲስ አበባ ላይ ቦምባ ተሰርቶ ብዙ ነገር ተደርጎ ነው አስቱ፣ እንዴት ነሽ? እዚህ ስላስገባሽ እየቀረዝኩኝ ነው እየመጣሁት። አለሽ፣ አልቀርጽሽም። ይሄ ሁሉም መንገድ ስቀርጽ ነው ስቀርጽ ነው እየመጣሁት። አየሽ፣ እኔ በግድ ነው ዛኝ፣ ሄደችው። እቺ እኮ ሰው አይደለችም። ገብርኤልን ሰው አይደለችም። ችጫ፣ እሱማ ይሻላል፣ ግን ዝናቡ ደበደበኝ። በእውነት ጥላላዝን ያ ሁሉ ዝናብ ወረደብን። እዛ ታች በስማ በጣም ነው የዘነበው። አሽ ቶሎ ነው የመጣ ነው እና እንደዛ ነው እላችኋለሁ። በቃ እንግዲህ ገብታችሁ ላይክ፣ ሼር፣ ኮሜንት ሰብስክራይብ አድርጉ። ይሄ ቪዲዮ በነገራች ላይ አጋጣሚ ውሃ የምትወርደው ልጅ ናት። እንትን እያልኳቸው የነበረው ትንሽ በቃ ዋው ንጹህ ነው በቃ ምን ልብላችሁ፣ ጸበል እንዴት ነው ጸበል ቦታ ጸበል ቀታችሁ የምታመጡ በቦንቡ ነው ከላይ የሚወርደው ደስ የሚል ውሃ ጣዕሙ ምናምን። አሁን አዲስ አበባ ላይ ማለት ነው የእውነት የእውነት ኬሚካል ተጨምሮ ምናምን ኬሚካል ተጨምሮ ብዙ ነገር መድኃኒት ተጨምሮ ነው የሚጠጡት፣ ግን እዚህ ንጹህ ኦሪጂናል ውሃ ነው የመጠጡት ምና ለዛው ንጹህ ማለት ነው ጸበል የሚመስል እና በብዙ ቦታ አሁን ጸበል እዚ ገጠር ላይ አያውቁትም። አሁን በውሃ መልኩ ነው የሚጠቀሙት እና በብዛት በቃ የሚፈልቀው ጸበል ነውና ስለማያውቁት እንደዛ ነው ማለት ነው የሚጠቀሙበት። እኔ አሁን ብዙ ነገር ገጠርም ያለው ነገር ስላየው እኔ አሁን ብዙ ነገር ብዙ ነገር ሳይ ምንድን ነው ልላቸው የፈለግኩኝ የገጠር ሰው ሀብታም ነበር አያቅበትም ከምር አያቅበትም የሚያፈራ ሙዝ ብነግራችሁ ሸንኮራው ብትሉ አትክልቱ ብትሉ በቃ እና ደግሞ ዘንዴ እህል ብዙ ነገሮች ማለት ነው በቆሎ ያለው እዚህ ነው በቃ ግን አዲስ አበባ ላይ ደግሞ ትንሽ ነገር ውድ ውድ ውድ ውድ በቃ ምን ልበላችሁ ቲማቲሙ እዚህ ነው ያለው በቃ ገበያ ወታችሁ እራሱ ማለት ነው። አሁን ገበያ አለ ያ ገጠራችሁ እንትን የሚሉት ማለት ነው። እኔም ገጠሬ ነኝ። ግን እነሱ ተሰብስቦ ገበያ እንትን የሚሉበት ቦታ ማለት ነው። በጣም በቃ በርካሽ ብር። እኔ ያው ወደፊት ሌላ ነገር ወደዚህ ወደ ገጠር አካባቢ ማህበረሰቡ ብዙ ነገር ስለማያውቅ ወደዚህ እንዳይመጣ የሆነ ነገር እንዳይመጣብን እላለሁ እንጂ በጣም ለኑሮ በቃ እዚህ ነው ግን እንደዛም ሆኖ ያኔ ያው ከተማ ትንሽ ጽዳት አለ ይባላል። ገጠራማ አካባቢ ጽዳት የለም የሚባል ነገር እውነት ነው። ጽዳቱም ያው ከተማውን አስፋልት በአስፋልት ነው፣ እና ያ ነገር ስለሆነ ነው ከተማ። እዚህ ገጠር ላይ ግን ጭቃ፣ ዝናብ ከዘነበ ጭቃ ነው የሚሆነው። እና ደግሞ ጓሮ ምናምን በት ያወጣሉ ላሞች፣ ብዙ ነገሮች ስላሉ ጓሮ ደግሞ ብዙ ነገሮች በቃ ድንች ራሱ ገበያ አይገዝሉም። እንትን በወቅቱ ሰዓት ድንች ተክለው ብዙ ነገር ነው የሚጠቀሙት። ይሄ የወጥ የሚሆን ድንች፣ ቀዩ ድንች፣ የተለያየ አይነት ድንች እዚህ ገጠር ላይ ነው ገበሬዎች አፍርቶ ነው ወደ ገበያ የሚያወጡት ማለት ነው ያ ያ ነገራችን ቆይ እንዴት ነው ምናምን አዲስ አበባ ላይ ኑሮ ውድ ነው ይሄ ሁሉ ነገር የሚሆነው ብዬ በጣም ብዙ ነገር ታዝቤ ስለነበረ ነው እና ልዩነቱ ጽዳት ነው፣ በቃ ጭቃ ነው። እዛ ላይ አስፋልት ለአስፋልት ስለሆነ ነው ከተማ ቆርቆሮ በቆርቆሮ ማኪና ጭጭ ጭጭ ስለሚል ብቻ ነው እንጂ ሌላ ነገር ደግሞ ምንም ልዩነት የለውም። በቃ ከተማ ላይ ብር ብቻ ማፍሰስ ነው። እዚህ ገጠር ላይ በትንሽ ነገር መኖር ይቻላል፣ እውነት ለመናገር ማለት ነው እና ብዙ ተክለው ብዙ ያፈራ ሰው ገጠር ላይ ሆነ ለመናገር በጣም ነው የሚኖረው፣ በቀላሉ ማለት ነው። እኔ በነገራችን ላይ ያው ገጠር አለወትም ብዙ ያው እንትን ገጠር ላይ አልተቀመጥኩም። ያው እናንተ የለመዳችሁት ቦታ ነው መቀመጥ የምትችሉት፣ ግን ማለት ነው ያው እስቲ እግዚአብሔር አውቃለሁ። ለማንኛውም ሰላማችሁ ብስትበል፣ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አድርጉ። በቀጣይ ቪዲዮ እንገናኛለን።